እሺ ከልብ እናመሰግናለን። አርባ ሶስተኛ ቀኑን የያዘው የዘመቻ አንድነት ዛሬም ግለቱን ጠብቆ በሁሉም ቀጠናዎች ተጋድሎ ተጠናክሮ ቀጥሏል። ዛሬም አርባ ሶስተኛ ቀኑን ዘመቻ አንድነት በተመለከተ ዝርዝር መረጃዎችን ለመቀበል ከህዝብ ግንኙነት መምሪያ ኃላፊዎች ጋር ተገናኝተናል። በዛሬው እለት የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጸሐይው የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊዎችና የህዝብ ግንኙነት መምሪያና የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ባለው የስልክ መቆራረጥ ምክንያት እንግዲህ በተለይ በጎንደር ቀጠናም በሸዋም ቀጠና እንድ አልፎ አልፎ በወሎ ቀጠናም እንደዚሁ ፋኖ በፈንታው የሚገልጽልን ሆኖ የኢንተርኔት መቆራረጥና መዘጋት እያጋጠመ እንደሆነ እየሰማ እንገኛለን። እነዚህ መረጃዎች እየተቀበልን አብረን ቆይታ እናደርጋለን። ከሚዲያዎች በኩል ህብር ሬዲዮ፣ ግሎባል ፋኖ ሚዲያ፣ ብላክ ላዮን ሚዲያ፣ ጊዮን ሚዲያ፣ ሮሃ ቴሌቪዥን ኤቢሲ ቴሌቪዥን አሻራ ሚዲያ እና ኢትዮ 51 ሚዲያ በጋራ ቆይታ እናደርጋለን። ቀዳሚ ድሩን የምሰጠው ለአማራ ፋኖ በወሎ ቤት አማራ በዛሬ እለት እንግዲህ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ቀዳሚ ድሩን ላንተ ልስጥና በመቀጠል ወደ ሌሎቹ የህዝብ ግንኙነት መምሪያ ኃላፊዎች አልፋለሁ። አርባ ሶስተኛ ቀኑን የያዘው የዘመቻ አንድነት በወሎ ቤት አማራ ግንባር ምን ምን አይነት እውነቶች ተስተናገዱ? አጠቃላይ ዝርዝር መረጃዎች የምታጋራል። አመሰግናለሁ። ሙሉጌታ እንግዲህ አርባ ሶስተኛ ቀኑን በያዘው የዘመቻ አንድነት የመራዝ ህዝቡ ለንተናው የተጋድሎ አሁንም ተጋድሎዎቹ በሁሉም ቀጠና ተጠናክረው የቀጠሉበት ሁኔታ አለ። አማራ ፋኖ በወሎ ቤት አማራ በአምስት ግዙፍ ቆሮች እና በስሩ በስራቸው ባሉ ክፍለ ጦሮች አሁንም ተጋድሎዎች የቀጠሉበት ሁኔታ አለ። ከአውደ ውጊያ ጋር በተያያዘ በትላንትና እለት ሚያዝያ ሀያ አንድ ሁለት ሺ አስራ ሰባት አመተ ምህረት እና በዛሬ እለት ልጅያሱ ኮር በራሳሊ ክፍለጦር በተለይ ትላንትና አገዛዙ ደቦሎ ጫሌ ከተማ በመግባት የተለመደውን የሀሰት ፕሮፓጋንዳውን ህዝብ በአዳራሽ በመሰብሰብ ለመርጨትና ለመንዛት በገባበት ሁኔታ በጀግኖቹ ተጋድሎ ስብሰባውንም ማቋረጥ ተችሏል። አጠቃላይ እዛ አካባቢ በነበረ በርካታ ትንቅንቅና ተጋድሎም ራሳሌ ክፍለ ጦር ሁለተኛና አራተኛ ሻለቃ ብርቱ ትንቅንቅና ተጋድሎ በማድረግ በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጅተዋል። ከምንም በላይ አጠቃላይ የህዝብ ማጭበርበርና ደመሰስ ነው አጥፍተናቸዋል የሚለው ማጭበርበሪያቸውና ከጠፉ ታዲያ ለምን አስገቧቸው ለምን ሰላም ፍጠሩ ትሉና አላችሁ በሚል ደግሞ የህዝብ ምላሾች ከአሁን በፊት እንደነበሩ ይታወቃሉና፣ ህዝብ ደግሞ ይህን ምላሽ ሲሰጥ እንግዲህ ከፍተኛ የመከላከያ መኮንኖችም ካድሬዎችም ጭምር ይበሳችሁና እነዛን ሰዎች በግል ያናግሩ አልፎ ማፈናና እስር ያደርጉ ነበር እንደሚታወቀውና፣ አሁንም ይህንን ፕሮፓጋንዳውን በተለይ ፋኖ በዚህ በዘመቻ አንድነት በርካታ ቀጠናዎችን ይዞ የነበረውንም አሁን አዲስ የሚይዛቸውንም አደረጃጀት የመስራትና ህዝባችንን ትግሉ የደረሰበትን ነባራዊ ሁኔታ የማሳወቅ አጠቃላይ ፖለቲካ ንቃተ ህሊናውን የማሳደግ እና የሀገሪቱን ነባራዊ ሁኔታ የቀጠናውንም የማስረዳትም ጭምር ስራ እየተሰራ ነው እና የሚገኙ ከዚህ ጋር ተያይዞ በተጓዳኝ ጠላትም በዚሁ በጥቁር አስፋልት በወረዳና በዞን ከተሞች እንደዚህ አይነት ስራዎች ለመስራት ይሞክራል። እሱን በትግል እያስቆምና ያለንበት ሁኔታ አለን። ሌላው ከዚህ ጋር ተያይዞ በዚሁ ውጫሌ ላይ በከባድ መሳሪያ ከውጫሌ ወጣ ብሎ ስለነበር ሰርጎ የገባ ኃይልም ስለነበር ራሳሊ ክፍለ ጦር ማለት ነው። ወደ ከተማው በመጣል ህጻናቶችን ትምህርት ቤት የሚማሩ ህጻናቶችንም ጭምር ጉዳት ያደረሰበት ሁኔታ አለ። በዚሁ በልጅ ያሱ አሁንም ተጋድሎ ቀጥሎ ዛሬም አምባሰል ሮቢት አካባቢ ማምሻውን አሁን ድረስ ተጋድሎ አለ። መረጃዎች እንደደረሱን የምናደርሳቸው ይሆናል። ከዛ በዘለለ በበርካታ ቀጠናዎች በተለይ በአውደ ውጊያ እየተሸነፈ ሲመጣ የህዝብ መሰረተ ልማቶችን በተለይ ማህበራዊ አገልግሎቶችን መብራት ማቋረጥ፣ ቤንዝል ወደ ገጠር ከተሞች እንዳይገባ ማድረግ፣ ዋጋው እንዲጨምር ማድረግ፣ በጣም በከፍተኛ ሁኔታ ህዝቡ በቤንዝል ምክንያት በጣም ብዝበዛ ነው እየተበዘበዘ ያለው። አገዛዙ ከማደያዎች በጀሪካን ከሚቀዳውም አጠቃላይም ከሚታወቀው ታሪፍም ጭምር በመጨመር የኃይል አማራጮችን ህዝቡ እንዳይጠቀም በማድረግ በርካታ በዚህ አሽመደምዳለሁ የአውደ ውጊያ የፋኖ ድልም መቀልበስ ይችላሉ በሚል ህዝባችን ላይ የህክምና እጦትም ያው እንደምታውቁት ባዮሎጂካል ጦርነት ከከፈተብን ከአመት በላይ ተቆጥሯል እና ፋኖ በተቆጣጠራቸው አካባቢዎች የሚገኙ ጤና ጣቢያዎች፣ ጤና ኬላዎች፣ የህክምና መድኃኒቶችም ህክምና ቁሳቁሶችም የሚደርሱበት ሁኔታ የለም። ይሄ ብዙ ትኩረት ያልተሰጠው ነው እንደ ህልውና ተጋድሎ አንዱ በጤናው ዘርፍ ነው። የህልውና አደጋ የተጋረጠበት ህዝባችን የህክምና እጦት አለ። ታስቦበት በኮማንድ ፖስት አግዶ ነው መድኃኒትም የህክምና ቁሳቁስም እንዳይደርስ እየተደረገ ያለው። በቅርቡ አንድ ከፍተኛ እውቀት ያለው እና በህክምናው ዘርፍ ጣራ የደረሰ እውቀት ያለው ባለሙያን በባህር ዳር መገደሉን፣ ከዛም ውጭ በብዙ ቦታዎች ግድያ እየተፈጸመ እንደሆነ ይታወቃልና እንዲሁ ይሄ ባዮሎጂካል ጦርነት ብዙ ትኩረት አልተሰጠውም ና ሚዲያ ባለሙያዎችም ህዝቡም ይዞት በሀገር ውስጥም በውጭም ትልቅ ትኩረት ቢሰጠው። ሰብአዊ መብት ጥሰት ነው። ኢንተርናሽናል ህግም ጭምር የተጣሰበት ሁኔታ ነው እና ያለው በኮማንድ ፖስት የህክምና መድኃኒቶችም ቁሳቁሶችም የታገደበት ሁኔታ አለ ና አጠቃላይ እንደነዚህ አይነትና መሰል ተግባራቶችን በመፈጸም የውሃ የንጹህ መጠጥ አገልግሎቶችን በማቋረጥ በመብራት ምክንያት በቤንዝል ምክንያት የወፍጮ አገልግሎት መቋረጥ አጠቃላይ በጣም መቶ አመት ሁለት መቶ አመት ወደ ኋላ ህዝቡን የመለሰበትና እና የወፍጮ አገልግሎት ሁሉ እያገኘ ያልሆነበት በተለይ በሰሞኑ በምዕራብ ወሎ ቀጠና ንጉስ ሚካኤል አሊኮር በበርካታ ክፍለ ጦሮች ና ብርጌዶቹ በርካታ ተጋድሎችን እያደረግን ነው የከረምንበት ሁኔታ አለ። ነጻ ቀጠናዎችንም ለመያዝ አስቦ ያልተሳካበት ሁኔታ አለ። በዚህም ባገኘው አጋጣሚ ሁሉ ዘረፋ በቅርቡ በላሊበላና በአካባቢው የሚታወቅ ነው እና ይሄንን አጠናክሮ እንደቀጠለበትና አጠቃላይ ትኩረት እንዲሰጠው በተለይ ባዮሎጂካል ጦርነቱን ሚዲያዎችም ትኩረት ሰጥታችሁ እንዲሰሩበት የሚል መልእክት አለን። ከዚህ ጋር ተያይዞ ሌላው የወጣቶች አፈሳ ነው። በጣም የተበራከተ ሁኔታ ነው ያለው። አዲስ አበባን ጨምሮ በመላው አማራ በከተሞች በጣም በርካታ የሆነ የወጣቶች አፈሳ ነው ያለው። ወጣቱም እንግዲህ ቁጭ ብሎ ላላመነበትና አማራ ህዝብ ላይ ዘር ማጥፋት እየፈጸመ ላለ ስርዓት ሳይወድ በግድ ታፍኖ በሚሊሻ በአድማ ብተናና በመከላከያ እየታፈነ ወዳልታወቀ ቦታ እየተወሰደ እየሰለጠነ እየመጣ እየተማገደ ያለበት ሁኔታ አለ። በዚህም አንድ ትልቅ ማሳያ በቅርቡ አሳምነው ክፍለ ጦር ጋር ቃሊም እና ሳንቃ አካባቢ ውጊያ ያደረገ አዲስ ምልምል መከላከያ ከውጊያው ባሻገር በውጊያ በጣም በርካታ የምትናቁ ስለኛ የሆነው ይሄ የተለመደ ነው። ገደል ገብቶ ያለቀው ግን ይብሳል። በቃ ምንም የማያውቁ አላማ የሌለው ለምን እንደሚዋጉ የማያውቁት ሲጀመርም ደግሞ በታፍ ነው እንጂ አላማው የጥላት አላማ ወይም ይሄ አፍኖ በሀይል ወደ ግዳጅ የሚያስገባቸው አገዛዙ ለምን እንደሚያስገባቸውም ያውቁታል እና መውጫ በማጣት ገደል ገብተው ጭምር ያለቁበት ሁኔታ አለ። እና አሁንም እየታፈኑ ያሉ ታፍነውም በአውደ ውጊያ ላይ ያሉ በዚህ በዘር ጨፍጫፊው ስርዓት ውስጥ ያሉ ወጣቶችም እጣ ፈንታቸው ይሄ እንደሆነ የታየበት ሁኔታ አለ። የሆነ ሆኖ አፈሳው በጣም ተጠናክሮ የቀጠለበት ሁኔታ አለ። አንድ ወጣት አፍኖ ያመጣ አንድ ሚሊሻ አንድ ሺ ብር ይከፈላል። አንድ ሰው ከዛም በላይ ሊሆን ይችላል ቁጥሩ። ባለን መረጃ ሰሜን ወሎ ዞን ለአንድ ወጣት አፍኖ ላመጣ ሚሊሻ አንድ ሺ ብር ይከፍለዋል እና በዚህ ደረጃ ወደ ባሪያ ንግድ የተመለስንበት ሁኔታ አለ። እንግዲህ የሰው ልጅ በገንዘብ እየተሸጠ በጉልበት እየተገደደ አስገድዶ አፍኖ ያመጣ ያገዛዙ ወዳደር ሚሊሻ በሰው አንድ ሺ ብር የሚቀበልበትን ሁኔታም ሁሉ እርግጠኛ ሆኖ ማወቅ ይቻላል፣ ወይም ማረጋገጥ ይቻላል ማለት ነው። ከዛ በዘለለ በክልሉ ከፍተኛ የሆነ ህገወጥ የመሬት ወረራና ዘረፋ አለ። አገዛዙ በፋይናንስ የተዳከመበትና አከርካሪው የተመታበት ሁኔታ ይታወቃል በፋኖ ትግል ማለት ነው። ገንዘብ እንዳይሰበስብ ግብር እንዳይሰበስብ ምንም አይነት የፋይናንስ ግብአቶች እንዳይኖሩት በተጠና መንገድ አከርካሪው እንደሰበር ነው ይታወቃል። እንግዲህ ሀገር ሽጦ ነው ድሮን እየገዛ ያለ የድሮን ተተኳሽ ጦር መሳሪያ እያስገባ ያለው ሀገራችን ኢትዮጵያን አሳልፎ ሽጦ ብድር አግኝቶ ሳይወድ በግድ እንግዲህ ሀገራችንን በአውዱ ውጊያን በጦርነትም ከጣሊያን ጀምሮ ባድዋ ጦርነት ማለት ነው ያላሳኩትን በአብይ አህመድ ዘመን እያሳኩት ነው የውጭ ጠላቶች። ይሄ ሁሉ ባለበት ሁኔታ የፋይናንስ ምንጩ ስለደረቀበት ሀገራችንንም ከሸጠ በኋላ ያለው አማራጭ እንግዲህ በተለይ አማራ ክልል በናረጋ ከበደና በነ ተመስገን ጥሩነህ መሪነት ኮምቦልቻ ከተማ ላይ ባዛር በማዘጋጀት ባዛሩ እንደተሳካ እንደታስቡ የተሳካ ባይሆንም በተለየ መሬት ሽያጭን ባለሀብቱን እናሳትፋለን፣ እናጫርታለን፣ ተሳተፉ የሚል ቅስቀሳም ጭምር ያደረጉበትና ለጨረታ የሚቀርቡ መሬቶችንም ጭምር ያሳውቁበት ሁኔታ አለ። የሆነ ሁኖ እኛ እንደ አማራ ፋኖ እንግዲህ እነሱ ሀገር አፍራሽ ናቸው፣ እኛ ሀገር እንዳይፈርስ ህልውናችንም ጭምር ለማረጋገጥ ነው እየታገልን ያለ ነው። ከዚህ ጋር ተያይዞ ህዝባችን አይነጋም መስሏቸው ይህ ጊዜ ማያልፍ መስሏቸው ከተሰለፉ ጥቂት ነጋዴዎች እና ህገወጥ ደላላዎች፣ የዘመኑ ያገዛዙ ካድሬዎች፣ የዙፋን ጠባቂ ሰራዊቱ ከፍተኛ መኮንኖች የስርዓት መውደቁ አይቀርምና ቢያንስ በኢኮኖሚ ራሳችንን አደልበን ለእኛ እንኳን ባንሆን ለልጆቻችን መሆን አለብን በሚል ብሂል እየጨፈጨፉ ሰው እያሰሩ ገንዘብ እየተቀበሉ እየፈቱ ያሉበት ሁኔታ አለና በዚህ እጅግ በረከሰና በቆነቆነ ስርዓት ውስጥ እንግዲህ ጥቂቶች እየተሳተፉ ያሉበት ሁኔታ በተለይ በመሬት ወረራው መቆም አለበት። የህዝብ ሀብት ጊዜውን ጠብቆ ለህዝብ መመለሱ አይቀርም። እኛም ደግሞ መዋቅራችንን ዘርግተን ለጨረታ እየቀረቡ ያሉ የህዝብ መሬቶች ያለምንም የህዝብ እውቅናና ፈቃድ ለዘረፋ ሲባል የከተማ የቤት ምሪት እየተደረገ ያለውን ሁሉ እያስቆምንና አመቺ ሆኖ ደግሞ የሚኖሩባቸውን አካባቢዎች ሙሉ መረጃ የመያዝና ከድል በኋላ እንዲህ ብሎ እንደማይቀር ድል እንደምናደርግና የህዝባችንን ሀብት ህዝባችን የምናደርግበት ጊዜ ሩቅ ስለማይሆን በዛ ደረጃ እየሰራንበት ነው። አጠቃላይ ከአውደ ውጊያ ጎን ለጎን በርካታ ያገዛዙ የጣረሞት እንቅስቃሴዎችና ተግባራቶች እየታዩ ያሉበት ሁኔና እኛም እየተከታተልን ያለንበት ሁኔታ ነው ያለው። አጠቃላይ የዘመቻ አንድነት አርባ ሶስተኛ ቀን ውሎ ይህንን ይመስላል። ቀሪ የአውደ ውጊያ መረጃዎችን በዜና የምናደርሳቸው ይሆናል። በዘመቻ አንድነት አርባ አራተኛ ቀንም የምናቀርባቸው ይሆናል። አመሰግናለሁ ከልብና አመሰግናለን የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ስላደረስከን መረጃዎች፣ ስለሰጠን ማብራሪያዎች በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። በቀጥታም አልፈው ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጸሐይ ይሆናል። አርባ ሶስተኛ ቀኑን የያዘው የዘመቻ አንድነት በጎጃም ግንባር የተካሄዱ አውደ ውጊያዎች እና ሁነቶች ምን ይመስላሉ? ለአንተ ድሩን ንስጥ። አመሰግናለሁ ሙሉ ጌታ። እንግዲህ አማራ ፋኖ ነው በጎጃም በዘመቻ አንድነት አርባ ሶስተኛ ቀን ዛሬም በጠራት ላይ መብረካዊ ጥቃት በመፈጸም በየአቅጣጫው ሰብአዊና ቁሳዊ ኪሳራ ማድረስ ችለናል። በአማራ ፋኖ ነው በጎጃም አምስተኛ ክፍለ ጦር ወንበርማ ብርጌድ በሁለት ቦታዎች ላይ ዛሬ ባደረገው ውጊያ ሲንቀሳቀስ የነበረውን ጠላት አቅጣጫ በማስቀየር ሙትና ቁስለኛ በማድረግ ወደ መጣበት አቅጣጫ መልሶታል። በዚህም ያልተያዙ ቀጠናዎችን ለመያዝ ከተሞችን ለመያዝ ሲንቀሳቀስ ነበረ። መያዝ ባለመቻሉ አስክሪን ተሸክሞ በካሶኒ እና በኦራል ወደ ወንበርማ ከተማ ተመልሷል። ይህ በጣም እጅግ አንጸባራቂ ድል ነው። ሽንዲ ወንበርማ ማለት ጎጃምን ከቢዛሞ የሚያገናኝ ትልቅ እስትራቴጂክ ቀጠና በመሆኑ ያን ቀጠና በተደጋጋሚ ለመያዝ ከፍተኛ ጥረት ሲያደርግ ነበረ። ነገር ግን አልተሳካለትም። ዛሬም የዚህ ዋና ማሳያ ሆኖ አግኝተነዋል። አከርካሪው ተመቶ ተመልሷል። ጠላት እንደማይችል እና ያሰበውን እንደማያሳካ ያረጋገጥንበት አውደ ውጊያ ነበረ። በዚህም በአምስተኛ ገረመ ወን ማን ነው አምስተኛ መንገሻ ቴክም ክፍለ ጦር ያ ይሄንን ያረጋገጠበት ሽንዲዮን በረማ እና ቁጫ አጠቃላይ ቀጠነውን መቆጣጠር እንደማይችል ያረጋገጠበትን አውደ ውጊያ በዛሬ አድርገን ድል ተቀዳይተናል። ሁለተኛው በአማራፋ ነው፣ በጎጃም ስምንተኛ ክፍለ ጦር የክፍለ ጦሩ ኃይልና የአባኮስትር ብርጌድ የተወሰነ እንደዚሁም የሶማ ብርጌድ አላት በጋራ በመሆን ደብሮር ከተማ ውስጥ በመግባት ደብሮ ከተማ የሚገኘውን እና አካባቢ የሚገኘውን ጠላት እንደዚሁ ሙትና ቁስለኛ በማድረግ ከከተማ አካባቢ የነበሩ ቀበሌዎችና የከተማ ነዋሪዎችን ሰብስቦ ሐሰተኛ ፕሮፓጋንዳ ሊሰራ ባቀደበት ሰዓት ቅጽበታዊ እርምጃ በመውሰድ ሊሰበስቡ የነበሩ ኃይሎች ላይ እርምጃ በመውሰድ የወራሪው ኃይል ላይ እርምጃ በመውሰድ እንደዚሁ ጠላትን መሰባበርና ስለ ልቦናውን እንደዚሁ ከአካልና ከቁሳዊ ኪሳራ ባሻገር ስነ ልቦናውም ሰባብሮ ፖለቲካል ትርፍ ተገኘበት ተካሂዷል። ሶስተኛው በአማራ ፋኖ በጎጃም ዘጠነኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ በዛሬው እለት በርከት ያሉ ህጻናትን ከመርጦ ለማርያምና አካባቢዋ በአፈና ለገበያም የመጡትን ቤተ ክርስቲያን የሚሰለሙትና መርጦ ለማርያም ከተማ ውስጥ ለመዝናናት ከቤት ወጥተ የተንቀሳቀሱ ህጻናትና ወጣቶችን ከትምህርት ቤት ጭምር በማፈስ ወደ ማሰልጠኛ ለመውሰድ በብዙ መኪና ሲያንቀሳቅስ የነበረው ጠላት ሾትል ማጠቢያ የተባለ ቦታ ላይ እንደዚሁ አባይ ሸለቆ ብርጌር ደፈጣ በመያዝ ሙሉ ለሙሉ ተጭነው ሊሄዱ የነበሩ ህጻናትና ወጣቶችን ማስቀረት ተችሏል። በዚህም ጠላት ተመልሶ ያሰበው ሳይሳካለት ራሱን ለማስመለጥ ምልምሎችን ወይም ሱ አፍኖ የወሰዳቸውን ኃይሎች ሲያስመልጥ ማን ነው ጥሎ ሲሸሽ እነሱ ደግሞ ተቀላቅለዋል ወደ ወገን ማለት ነው። በአጠቃላይ በአማራ ፋኖ በጎጃም ሰሞነኛ እንቅስቃሴያችን ከማጥቃት መከላከል ባሻገር በሪፎርም ጥልቅ ታድሶ፣ ግምገማ፣ ህዝባዊ ውይይት እያደረግን እንገኛለን። ይህን ከዚህ በፊትም ገልጨዋለሁ። በዛሬው ዕለትም ከወደ ውጊያ ባሻገር በሰባተኛ አዲስ አለማየሁ ክፍለ ጦር የክፍለ ጦር ሪፎርም ሰርቷል። የአማራ ፋኖ ወገጃም ከተመሰረተ ጊዜ ጀምሮ ሰባተኛ ክፍለ ጦር ከተቋቋመ ወዲህ በርካታ በርካታ ጀብዶች በርካታ ገድሎች ተሰርተዋል። በጠላትም በሚገርም ሁኔታ ሙትና ቁስለኛ የሆነበት አከርካሪ የተሰበረበት ቀጠና ነው ሰባተኛ ክፍለ ጦር። እንደሚታወቀው ወደፊት አንድነት ፈጥረን ወደ አዲስ አበባ ለመገዝገዝ ለምናደረገው ጠንካራ እና ፈታኝ ጉዞ በሳል የሚባሉ አመራሮችን በሪፎርም ስም ወደፊት ለማምጣት በተደረገ የጥልቅ ግምገማ እና አካሄድ ሪፎርም ተሰርቶ ሰባተኛ ክፍለ ጦር እንደ ሌሎች ክፍለ ጦሮች ሁሉ ራሱን እንድንስራ አድሶ ዛሬ ላይ ስራውን ጨርሷል። ህዝባዊ ውይይትን በተመለከተ በስምንተኛ ክፍለ ጦር ቀጠና፣ በአንደኛ ክፍለ ጦር ቀጠና፣ በሶስተኛ ጎጃማ ጎንደር ክፍለ ጦር ቀጠና፣ በዘጠነኛ ሳሙኤል አወቀ ክፍለ ጦር ቀጠና በርከት ያለ በሺህ የሚቆጠር የአርሶ አደር ማህበረሰባችን ስብሰባ ከድርጅት ስራ አስፈጻሚ አካላት ጋር ስብሰባ አድርገን በዚህ ስብሰባም የጎጃም አማራ እንዳተራረሙ ሁሉ ይህን ስርዓት እስከ መጨረሻ ለመቅበር በሚደረገው አማራዊ ህልና ተጋድሎ የአንበሳውን ድርሻ ለመውሰድና ለሚደረግለት የክተት ጥሪ ጨርቄን ማቄን ሳይል በዚህ ዘመቻ ገድል ሰርቶ ታሪካዊ ስሙን እንደገና ለማደስ የጎጃም አማራ ዝግጁ መሆኑን በሁሉም ክፍለ ጦሮች በሁሉም አካባቢዎች ያለው ማህበረሰባችን ቃል ገብቶልናል። አልቢን መሽሩን ከራሽና ጓንዴውን ጎልብሎ ለሚደረግለት ጥሪ ማንኛውንም አይነት መስዋዕትነት ከፍሎ ብልጽግና ለማስወገድ ዝግጁ መሆኑን አረጋግጦናል። ከዚህ ባሻገር እንግዲህ የአመድ ስርዓት አሁን ያመጣት አንድ የመጨረሻ ያሏት እድልና የመጨረሻ ያሏት ፋሽን ምንድናት? ያጡትን የፖለቲካ ቅቡርነት ያጡትን የሀይል የበላይነትና ድል አድራጊነት ያጡትን የዲፕሎማሲ ጫና ፈጣሪነት፣ ተጽዕኖ ፈጣሪነት እንደዚሁም ያጡትን የፋይናንስ የበላይነት ለማካካስ ለመጨረሻ ጊዜ መንግስቱ ኃይለማርያም ና ሌሎች የደር የኢሰፓ ከፍተኛ አመራሮች በሰማኒያ ሰማኒያ አንድ ና ሰማኒያ ሁለት አመተ ምህረት ላይ ሲያደርጉት የነበረውን አፈሳ የሚባል አዲስ መርሃ ግብር ልክ እንደ መንግስቱ ኃይለማርያም ይዘው መጥተዋል። ይህም እንግዲህ በሀገሪቱ የተለያዩ አካባቢዎች የሚገኙ ህጻናትና ወጣቶችን በጠዋት፣ በቀን፣ በማታ በተዘናጉበት ሰዓት በማፈን ወደሚፈልጉት መካዘን በማስገባት በርከት ያለ ቁጥር ያለው ህጻንና ወጣት ካጠራቀሙ በኋላ ወደ ማሰልጠኛ በማስገባት አስገድደው አሰልጥነው አስገድደው ለማዝመት ከፍተኛ እንቅስቃሴ እያደረጉ ነው። ይህም በእኛ አንግል በእኛ በፋኖ እንዲሁም በአማራ ህዝብ የህልውና ታጋይ ስም እና እይታ ሌላ መገለጫ፣ ዴፊኒሽን ወይም ቋንቋ አለው። ይህ አፈሳ የሚባለው እኛ እንዴት ነው የምንገልጸው? ሲኒየር የሚባለው የውጊያ ልምድ ያለው እና በተለይ ብልጽግናና ህዋት ባደረጉት ጦርነት ውስጥ የሶስት ጊዜ ሙሉ የመደበኛ ጦርነት ልምድ ያለው ወታደር እኛ ደምስሰነዋል። ደምስሰነዋል ማለት ገድለነዋል፣ ማርከነዋል፣ አስገድተነዋል ወይም ቁስለኛ አድርገን ከጥቅሞች ውጭ አድርገነዋል ማለት ነው ከነመሳሪያው። ስለዚህ አሁን አብይ አህመድ የቆመው ምን ላይ ነው ካልከኝ፣ የደከመ ዲፕሎማሲ፣ የደከመ ፖለቲካ፣ የደከመ ኢኮኖሚ፣ የደከመ ማኔጅመንት፣ እርስ በርስ የማይተማመነ አመራር እና እጅግ በጣም ህፃን የሆነ የውጊያ ልምድ የሌለው አላማ የሌለው ወታደር ሰብስቦ ነው ያለው። ይህንን ሪከቨር ለማድረግ የሀይል ብልጫ ወስዳለሁ ያለው የሰራዊት ቁጥር ብልጫ አመጣለሁ በሚል ነው አፈሳ እያደረገ ያለው። በየትኛውም አካባቢ ያለ አማራም ሆነ ሌላው ኢትዮጵያዊ ለጣረ ሞት ላይ የሚገኘው ይህ ስርዓት ልጆችና ህጻናትን በግድ እያፈሰ ወደ ማሰልጠኛ እያስገባ በመሆኑ በመጀመሪያ ትምህርት ቤትም ከመላክ ጭምር ተቆጥቦ፣ ከቤትም ከግቢም ከየትም እንዳይወጡ ልጆቹን ከመከልከል ራሱን ከሞት እንዲያድን ቤተሰቡን ከሞት እንዲያድን ጥሪ እናቀርባለን። ምክንያቱም እስካሁን ከ ሐምሌ 27 2015 ዓመተ ምህረት እስከ የካቲት 2017 ዓመተ ምህረት ድረስ እና አብይ አህመድ 27 ዙር በየ ዙሩ ማለት ነው፣ 27 ጊዜ እየተቆጠረ 27 ዙር ወራሪ መከላከያ ሰራዊት ወደ እኛ አካባቢ ወደ አማራ ክልል አካባቢ አመጥተዋል። የኢትዮጵያ ህዝብ የፖለቲካ ማህበረሰብ ባለመሆኑ እንጂ አምስት እና ስድስት ጊዜ፣ አስር እና አስራ አምስት ጊዜ መከላከያ የሚባለው ከየማሰልጠኛው እየተመረቀ እየተጫነ ወደዚህ ሲመጣ የት እየገባ ነው? ያ ሁሉ እግረኛ ሰራዊት ያ ሁሉ ኮማንዶ ምን እየበላው ነው? የት እየገባ ነው? በየጊዜው ኃይል ይጨመራል። በየጊዜው ኃይል ይጨመራል። ፋኖ ግን ባለበት አለ። በየጊዜው ኃይል ይጨመራል። ፋኖ ግን አሁንም አቅሙን እያጎለበተ ነው። የት እየሄደ ነው ብሎ መጠየቅ አለበት የኢትዮጵያ ህዝብ ትርፉ ምንድን ነው ካላችሁኝ፣ አሁን ልጁ ሲታፈን፣ አሁን ልጁ ማሰልጠኛ ህዶ ለና ብይ አህመድ ይሁንታ ደስታ ዱብ ዱብ ሰርቶ ክላሽ ይዞ ወደኛ መጥቶ በኋላ ልጅሽ ሞተ ተብላ ዘመድ አዝማር ሰብስባ ድንኳን ተክላ ነጠላ ዘቅዝቃ ከማልቀሷ በፊት እያንዳንዷ ኢትዮጵያዊ እናት ልጇን መያዝ አለባት። ለሄል ከአንድ ዓመት በላይ ስንናገረው የከረምነው ቋንቋ ነው። ከዚህ በላይ በግልጽ ቋንቋ የሚናገር ተዋጊ የሚናገር ህዝብ የለም። እኛ አማራዎች ስለሆን ለኢትዮጵያውያን ስለምናስብ ስለምንጨነቅ ነው። የልጅ መሞት ምን ያህል እንደሚጎዳ እንደሚያንገበግብ ስለምናውቀው ነው ለኢትዮጵያ እናቶች ይሄ የምንናገረው። ስለዚህ አብይ አህመድ በውድም በግድም እያፈሰ ወደ ማሰልጠኛ እያስገባ ወደ እኛ አካባቢ እያመጣ በፋኖ ከሚያስበላቸው ከሚያስገድላቸው ኢትዮጵያውያን በሙሉ ልጆቻቸውን ሴባድ ያድርጉ የያዙ በኋላ ልጆች ልጀሞ ተብሎ ነጠላ ዘቅዝቆ ድንኳን ተክሎ ማልቀስ ጥቅም የለውም የሚል መልእክት እየተናገር ነው። ዛሬም እደግመዋለሁ። ለመላ ኢትዮጵያዊ እናት፣ ለመላ ኢትዮጵያዊ ቤተሰብ ይህን ጥሪ እናንተ ሚዲያዎች እንድታስተጋቡልን መልእክት ማስተላለፍ ፈልጋለሁ። ሌላው አሁን ላይ አማራ ክልል የሚገኙ የወራሪው መከላከያ አባላት የሆኑ ቤተሰቦቻቸው ይህንን ድምፅ የሰሙ ሁሉ አሁንም እየደወሉ መሳሪያውን በሰዓቱ በጊዜ ለፋኖ እያስረከበ እንደ ሌሎች ወንድሞቹ ሁሉ ወደ አካባቢው ወደ ትውልድ መንደር ወደ ቤተሰቡ እንዲቀላቀል እየደወሉ ጥሪ እንዲያደርጉለት በሰላም እጅ እየሰጠ የሚያገኘውን የትራንስፖርት ሳንቲም እየተሰጠ በሰላም ወደ ቤተሰቡ እንዲቀላቀል፣ እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት፣ የቅርብ ዘመድ፣ ጓደኛ እየደወለ አሁን የአብይ አህመድ ጉዳይ አስፈጻሚ ለሆነ የመከላከያ አባል ጥሪ እንዲያደርግና ወደ እኛ እንዲቀላቅል አሁንም ጥሪ ያቀርባለሁ። ይህን የምልበት መሰረታዊ ምክንያት ከእኛ ያመለጠ የለም፣ ከእኛ የሚያመልጥም አይኖርም። ትናንትም በመቶ ሺህ የሚቆጠር ሰራዊት እንደ ጉንዳን መንጋ ተከታትሎ መጥቶ በልተነዋል፣ ደምስሰነዋል። ዛሬም እየደመሰስ ነው፣ ነገም ሙሉ በሙሉ እናደመስሰዋለን። ስለዚህ ፋኖና ብልጽግና በተዋጉ ጊዜ ልጄ በግድ ተገዶ ሂዶ መከላከያ ሆኖ ሞተብኝ የምትል ኢትዮጵያዊ ናት። አንፈልግም። ዛሬውኑ ልጇን ተያዝ፣ አሁንም መጥቶባት ከሆነ ትደውልለትና ቤተሰቡም ካለ ይደውልና ወደ ቤተሰቡ እንዲከላከል ያደርጉ። የአማራ ልዩ ኃይል ማን ነው? የአማራ አድማ ብተና የአማራ ሚሊሻን በተመለከተ አድማ ብተና የሚባለው በጥቅም የተታለለ ስራ አጥ አማራ ወጣት ነው። ይሄ ወጣት መሳሪያውን እየያዘ ወደኛ እየመጣ ነው። እርግጠኛ የመናገር የምችለው ልክ አምና ሲደረግ እንደነበረው መቶ ፐርሰንት አድማ ብተና የሚባለው ኃይል ከነሙሉ ትጥቁኛን ይቀላቀለናል። በቅርቡ ራት እየፈረሰ እየመጣ ነው። አሁንም ጥሪ ማደርገው አማራ ሁናችሁ ወንድም እህቶቻችሁ ልጆቻችሁ የአድማ ብተና አባል የሆኑት ሆኑት ወደኛ በጊዜ ሳይመሽባቸው ከመሞታቸው ከመቁሰላቸው በፊት እንዲከላከሉ ጥሪ እንዲታረጉ ነው። ሚኒሻን በተመለከተ ሚኒሻ እንግዲህ በእድሜ የገፋ ልብሱን አጥቦ የማይለብስ እርሻ፣ ትዳር የሌለው አብዛኛው አብዮታዊ ዲሞክራሲ ከትቦ ያሳደገው እውቀት የሌለው ገበሬ እንደሆነ ይታወቃል። አብዛኛው አባል ይህ ገበሬ ከተሸከመው የአብዮታዊ ዲሞክራሲ ሀሳብ የሚላቀቀው አንድም በዲፕሎማሲ ነው፣ አንድም በጠመንጃ በሀይል ነው። ከዚያ በፊት ግን አሁንም ጥሪ ማቅረብ የምፈልገው ምንድን ነው፣ የሚኒሻ ልጅ የሆናችሁ የሚኒሻ ቤተሰብ ወንድም እህት የሆናችሁ ይህንን ድምፅ ይህን ጥሪ የምትሰሙ ሁሉ እየደውላችሁ በሰላም ጠመንጃቸውን እያስረከቡ ወደ ኑሯቸው እንዲመለሱ ወደ እርሻቸው እንዲመለሱ እንድትነግሯቸው ጥሪ እንድታደርጉላቸው ነው። ለዚህ ማሳያ የሚሆኑ በአማራ ፋኖ በጎጃም ቀጠና በሰፊው ተሰርቶባቸው ውጤት ያመጡ ወረዳዎች አሉ። ለምሳሌ እነብሴ የሳር ምድር ወረዳ መርጦ ለማርያም ከተማ ከነበሩ አራት መቶ ሰማኒያ ሚኒሻዎች መካከል አብዛኛው በፋኖ ሲደመሰስ መቶ ስልሳ ሰባት የሚደርስ የሚኒሻ አባል የሀገር ሽማግሌ ይዞ መጥቶ በሦስት ዙር መሳሪያውን ለፋኖ አስረክቦ በሰላም ኑሮውን እየኖረ ነው። በእነማይ ወረዳ በተመሳሳይ ዘጠና ሚኒሻ መሳሪያውን አስረክቦ በሰላም ወደ ቤተሰቡ ተቀላቅሏል። በሌሎችም በርካታ ወረዳዎች በቅርቡ እንደምታስታውሱት ሰዴ ወረዳ ሰላሳ ስድስት ሚኒሻ ቢቡኝ ወረዳ ሰላሳ ስድስት ወረዳ ሚኒሻ ሉማሜ ሀያ ሚኒሻ መሳሪያቸውን ለፋኖ በትህትና እያስረከቡ በትህትና ወደ ቤተሰቦቻቸው እየተቀላቀሉ ሰላም ኑሯቸውን እየኖሩ ነው ይሄ የተደረገው የሚኒሻ ልጆች የሚኒሻ ወንድምና እህቶች ዘመድ አዝማዶች ለሚኒሻ አባላት እየደወሉ ፋኖች አካላዊም ሆነ ስነ ልቦና ጉዳት እንደማያደርስባቸው ዋስትና እየሰጡ ጥሪ እየተደረገ ውስጥ ለውስጥ እየተሰራ በመሆኑ ነው። ስለዚህ እውቀት ሳይኖራቸው ክላሻቸውን አብራራቸውን ይዘው የአብይ አህመድን ወራሪ ኃይል ለማገዝ በየከተሞች የሚገኙ በእድሜ የገፉ አርሶ አደር ሚሊሻ አባላትን የተሻላችሁ ንቃተ ህሊና ያላችሁ ወጣቶች እየደወላችሁ ጥሪ አድርጋችሁ ወደ ወገናቸው ወደ ህዝባቸው ወደ ቤተሰቦቻቸው እንዲቀላቀሉ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። አማራ የጀመረው ጦርነት አብይ አህመድን በመጣል ብቻ የሚጠናቀቅ አይደለም። አገሪቱ ላይ የምንቀይረው የፖለቲካ ናሬሽን አለ። አገሪቱ ላይ የምንቀይረው አጠቃላይ የትምህርት፣ የጤና፣ የልማት፣ የመልክዓ ምድር አጠቃላይ ሁኔታው ሌላ ነው። ኢትዮጵያውያንን ወደ ቅዱስ ወደ ተሻለ ሰላማዊ የአንድነት ስፕሪት የሚቀይር ነው የእኛ ትግል። ስለዚህ የትግላችን ዓላማ አብይ አህመድን ከመጣል ባሻገር እንደመሆኑ መጠን ያረጀ ያፈጀ የአብዮታዊ ዴሞክራሲ እሳቤን ይዞ አሮጌ ሱፍ ለብሶ አሮጌ ጠመንጃ ይዞ መንግታገት ለአማራውም ለሌላው ኢትዮጵያዊም አይበጅም። አማራን ጠልቶ ነፍጠኛ ገዳይ ምናምን በሚል በሐሰተኛ ተረክ አማራውን የጠላ ኢትዮጵያዊ አያስፈልግም። እኛ ካርታ አስምረን ለመገንጠል ወይም የመደብ ትግል ጽንሰ ሀሳብ አምጥተናልም እየተዋጋን ያለ ነው። ኢትዮጵያ በምትባለው ሀገር ውስጥ መንግስት የሆነው አካል አማራውን ለይቶ እያጠቃ በመሆኑ ይሄን ስርዓት ጥለን ለአማራውና ለኢትዮጵያ የሚጠቅም ስርዓት ለመገንባት ነው እየታገልን ያለ ነው። በዚህ ማዕቀፍ ውስጥ ማንም ኢትዮጵያዊ አማራን መስደብ፣ ማንጓጠጥ፣ መጥላት አይችልም። ለአማራ በአክብሮት በአንድነት መቀጠል ይችላል። አማራ ሁኖ ክንዴ ሱፍ ለብሶ ካድሬ ነኝ ብሎ የአብዮታዊ ዴሞክራሲ ሀሳብን ማራመድ በፍጹም አይቻልም። ያስቀጽፋል፣ ያስቀጽፋል። ምክንያቱም የአማራ ጥያቄ ሳይመለስ የአማራ ሕዝብ የሞተበት አጀንዳ ብሔራዊ ሳይሆን አማራው የተስተካከለ እፎይታ ያለው እንቅልፍ ሳይተኛ ወደ ቤቱ የሚገባ ፋኖ አባልም አመራርም የለም። ስለዚህ በዚህ ልክ መላው አማራም መላው ኢትዮጵያዊም ይሄንን ወሳኝ ጊዜ ወሳኝ ጥሪ ተጠቅሞ ይህን ወሳኝ ሀሳብ በልቡ አስርጾ ወደ ወገኑ ወደ አማራ ህዝብ እንዲመለስ ጥሪ ለማቅረብ እፈልጋለሁ። አመሰግናለሁ። እሺ፣ ከልብና እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ የጸሀዩ ስለሰጠን መረጃ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ስለሰጠን መረጃዎች፣ ስለሰጠን ማብራሪያዎች ከልብ እናመሰግናለን። በዛሬ ዕለት የተገኛችሁ የሚዲያ ክፍሎች እና እንዲሁም ደግሞ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸ ጸሐዩ 43ኛ ቀኑን የዘመቻ አንድነት ውሎዎችና እንዲሁም ደግሞ አጠቃላይ የአብይ አህመድ አገዛዝ በህዝባችን ላይ እያደረሰ ያለውና በተለይም ደግሞ ወጣቶች አፈሳን በተመለከተ በዝርዝር ስላጋራችሁ መረጃ በአድማጭ ተመልካቾች ስም ከልብ እናመሰግናለን። በነገ ዕለት በ44ኛ ቀኑ ዘመቻ አንድነት ውሎዎች የምንገናኘውን አብረን ቆይታ ስላደረግ ከልብ እናመሰግናለን። አክባሪ ስጥልን፣ መልካም ጊዜ።